ወደ አጫጭር መረጃዎች እናልፋለን። በአማራ ክልል የአፈር ማዳበሪያ ዋጋ ጭማሪ ማሳየቱ ተገለጸ። ካለፈው ዓመት ጋር ሲነፃፀር በእጥፍ በሚባል ደረጃ መጨመሩን በክልሉ የተለያዩ ዞኖች የሚገኙ አርሶ አደሮችና የግብርና ባለሙያዎች ለጣቢያችን ተናግረዋል። ከአቅርቦት አንጻር እስካሁን ችግር እንደሌለ የገለጹት የግብርና ባለሙያዎቹ ዩሪያ የሚሰኙ የአፈር ማዳበሪያ አይነት 6000 ሲሸጥ ዳፕ በአንጻሩ 8000 ብር እየተሸጠ መሆኑን ተናግረዋል። የዋጋ ጭማሪው ወለድን ታሳቢ እንደሚያደርግም ባለሙያዎቹ ጠቅሰዋል። የማዳበሪያ ዋጋ በጣም ጨምሯል። ከአለፈው ዓመት ያው መቶ ፐርሰንት ያክል ጭማሬ ያለው የገዛው ሞግን ያው መቶ ፐርሰንት ምንም የለውም። ከዚህ በፊት አንድ ኩንታል የአፈር ማዳበሪያ ሶስት ሺ ስድስት መቶ አካባቢ ነበረ። አሁን ላይ ወደ ስምንት ሺ አካባቢ የደረሰበት ሁኔታ ነው ያለው። አሁን ዛሬ አምና የነበረው አራት ሺ ነበረ እየባለፈው አስራ አንድ ኩንታል አዳበሪያ አራት ሺ ያታዩ አሁን ዛሬ ግን ማለት ነው አት የሚባለው ስምንት ሺ ነው፣ ዩሪያ ስድስት ሺ እዚህ አሁን የዳፑ፣ እጥፍ ከእጥፍ በላይ ነው የጨመረው። ዩሪያውም እንደዚሁ ነው፣ ሰባ አምስት ፐርሰንት ያክል ጨምሯል። ዋጋ ጭማሪ ማለት ማዳበሪያ ይመጣል፣ ዋጋ ይወጣለታል። ዋጋኛ ሳንሆን ከፌዴራል ደረጃ በግዥ በተገዛበት ዋጋ መሰረት ተደርጎ ዋጋ ይመጣል ማለት እዛ ላይ በየወሩ ኦልሞስት፣ በብድር ስለሆነ የሚመጣው ማለት ነው። ብድር ስለሆነ የሚመጣው ወለድ ይኖረዋል። ይሄ አርሶ አደሩም አሁን ስለሆነ አሁን ብቻ ሳይሆን እስከዛሬም ባሉ አመታቶችም ያለና የነበረ ነው። ወለድ በየወሩ ይጨመራል። እሱ መሰረት ተደርጎ አርሶ አደሩም የሚያውቀው ነው። ወር ሲመጣ ወለድ እንደሚጨምር ያውቀዋል። እዛ መሰረት ነው የሚስተናገዱ። በዚህ አመት በመላው ሀገሪቱ ይሰራጫል ተብሎ የተያዘው የአፈር ማዳበሪያ አቅርቦት 24 ሚሊዮን ኩንታል መሆኑን እንዲሁም 13 ሚሊዮን ኩንታል የሚሆነው ግዢ እንደተፈጸመለት ግብርና ሚኒስቴር ከወር በፊት በሰጠው መግለጫ ማስታወቁ ይታወሳል። ወደ ቀጣዩ ዜናችን እናልፋለን። የትግራይ ጊዜ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ ሕገ ወጥ ያሉት ቡድን የፕሪቶሪያውን ስምምነት ንዶታል ብለዋል። ዛሬ አርብ አዲስ አበባ ለሚገኙ ዲፕሎማቶች መግለጫ የሰጡት አቶ ጌታቸው በፕሪቶሪያው ስምምነት መሰረት ተፈናቃዮችን ወደ ቀያቸው የመመለሱን ጥረት ቡድኑ ሲሉ የገለጹት ኃይል አስተጓግሎታል ብለዋል። አቶ ጌታቸው ታጣቂዎችን የማቋቋም ጥረትም ቢሆን ሳይሳካ መግረጡ ነው የተናገሩት። ፕሬዝዳንቱ የዓለም አቀፉ ማህበረሰብ የፕሪቶሪያው ስምምነት እንዳይተገበር እያደረጉ ያሉት የህወሓትና ወታደራዊ አመራሮች መሆናቸውን በመገንዘብ ክልሉን ከብጥብጥ ለመታደግ አስፈላጊውን ጫና እንዲያደርግ ጠይቀዋል ሲል ኢዜአ ዘግቧል። እናት ፓርቲ የኢትዮጵያ ፖለቲካ ምህዳር በዚህ የሚቀጥል ከሆነ በቀጣዩ ምርጫ እንዳይሳተፍ የሚያደርግ ውሳኔ ላይ ሊደርስ እንደሚችል አስታውቋል። የፓርቲው የፖለቲካ ዘርፍ ኃላፊ ዶክተር አሰፋ ዳነ ኢትዮጵያ በተለያዩ አካባቢዎች በጦርነት የተወጠረች በመሆኗ የፖለቲካ ስራዎችን በተገቢው መንገድ ለማከናወን አስቻይ ሁኔታ የለም ሲሉ ለሀገሬ ቴሌቪዥን ተናግረዋል። በሀገሪቱ በተለያዩ አካባቢዎች ካለው ግጭት ባሻገር ገዢው ፓርቲ በስውርም በግልጽም አፈና እያደረገ ነው ሲሉም ወቅሰዋል። ይህም በመሆኑ የፖለቲካ መድረኩ የተቀዛቀዘ እንዲሆን አድርጎታል በማለት ጠቅሰዋል። እናት ፓርቲ ፕሮግራሙን የመከለስ ስራ እያከናወነ ነው ያሉት የፖለቲካ ዘርፍ ኃላፊው ሁኔታው በዚህ የሚቀጥል ከሆነ በምርጫው መሳተፋቸው ለውጥ የማያመጣ በመሆኑ ፓርቲው ራሱን ሊያገል እንደሚችል ፍንጭ ሰጥተዋል። የሩዋንዳው ፕሬዚዳንት ፖል ካጋሜ ዓለም አቀፉ ማህበረሰብ እርዳታን እንደ ጦር እየተጠቀመ ነው ሲል ወቀሱ። ፕሬዚዳንቱ የእርዳታ ተቀባይ ሀገሮች ውሳኔዎችና ፖሊሲዎቻቸው እንዲቀለበሱ እየተደረገ ነው ብለዋል። እርዳታ ለሀገራቸው ሩዋንዳ መልካም ቢሆንም ጥገኝነትን እያላመደ እንደሆነና በመንግስታቸው አሰራር ላይ ተጽዕኖ እያሳደረ ስለመሆኑ አመላክተዋል። እርዳታ በዘላቂነት ለሀገራቸው እንደማያስፈልግም ነው ካጋሜ የተናገሩት። ሩዋንዳ በኮንጎ ዴሞክራሲያዊ ሪፐብሊክ በተቀሰቀሰው ጦርነት እጅ አለበት በሚል በበርካታ የምዕራቡ ሀገራት እንዲሁም ተቋማት ጫና እየደረሰባት እንደሆነ ሲዘገብ ቆይቷል። አሜሪካ ከሰሜን ኮሪያ ጋር ጥሩ ግንኙነት እንዳላት አስታወቀች። የ78 ዓመቱ ዶናልድ ትራምፕ ከሰሜን ኮሪያው መሪ ኪም ጆንግ ኡን ጋር ጥሩ የሚባል ግንኙነት እንዳላቸው ተናግረዋል። ትራምፕ ይህንን የተናገሩት ከኔቶ ዋና ጸሐፊ ማርክ ሩቴ ጋር በነበራቸው ስብሰባ ወቅት እንደሆነም ተሰምቷል። ትራምፕ ከኪም ጋር ግንኙነት ለመፍጠር እቅድ እንዳላቸው ተጠይቀው ከኪም ጆንግ ኡን ጋር ጥሩ ግንኙነት አለኝ፣ የሚሆነውን እናያለን ማለታቸውን ሮይተርስ ዘግቧል። ለአመታት የሁለቱ ሀገራት ግንኙነት መሻከሩ ይታወሳል። ይህ የሻከረው ግንኙነት በዶናልድ ትራምፕ ዘመን ይስተካከላል ተብሎ እንደሚጠበቅም በዘገባው ተመላክቷል።